ሰላም ጤና ይስጥልኝ ተመልካቾቻችን የሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ የመለሰ አብሬያችሁ ቆያለሁ እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው እንግዲህ በቻይና ናንጂንግ ባሳለፍነው ሳምንት የተካሄደውን ሀያኛውን የዓለም አትሌቲክስ የቤት ውስጥ ሻምፒዮና ይሆናል። በዚህ ሻምፒዮና ላይ ከ127 ሀገራት የተወጣጡ ከ570 በላይ አትሌቶች ተሳትፏል። ኢትዮጵያም በአስራ ሁለት አትሌቶች ማለትም በስምንት ሴቶች በሁለት በአራት ወንድ አትሌቶች ተወክላ በዚህ ውድድር ላይ ተሳትፎ አድርጋለች። እንግዲህ አትሌት ሳሙኤል ተፈራ በአንድ ሺ አምስት መቶ ሜትር ይሳተፋል ተብሎ ሲጠበቅ በመ ምክንያት ከቡድኑ መቀነሱ ይታወሳል። የኢትዮጵያ አትሌቲክስ ሉካም ቡድን እንግዲህ በሶስት የውድድር አይነቶች በአንድ ሺ አምስት መቶ በስምንት መቶና በሶስት ሺህ ሜትር ውድድሮች ላይ ተሳትፎ እንግዲህ አመርቂ የሚባል ድል አስመዝግቧል። በሁለት ወርቅና በሶስት የብር ሜዳሊያ ከዓለም ሶስተኛ ደረጃን ይዞ አጠናቋል። አሜሪካና ኖርዌይ ናቸው አንደኛና ሁለተኛ ደረጃን ይዘው ያጠናቀቁት። ኖርዌይ ሶስት ወርቅ ማግኘቷ ነው እንጂ በአጠቃላይ ሜዳሊያ ብዛት ኢትዮጵያ ነበር በልጥ ሆኖ ና ኢትዮጵያ ሁለት የወርቅ ሜዳሊያ በማግኘቷ ምክንያት ሶስተኛ ደረጃን ይዛ አጠናቃለች ማለት ነው። ይህም በአፍሪካ የሜዳሊያ ሰንጠረዥ አንደኛ እንድትቀመጥ አስችሏታል። ባሳለፍ ነው ሳምንት በነበረን የኢዜአ ስፖርት ፕሮግራም ላይ ኢትዮጵያ በዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ አመርቂ የሚባል ታሪክ እንዳላት ስንገልጽ ነበር። ያንንም ታሪክ በዚህ ውድድር ላይ ታስቀጥላለች ብለን ገልጽ ነበር። ያ ነው እንግዲህ በናንጂን ከተማ እየተመለከት ነው ማለት ነው። የወርቅ ሜዳሊያውን ያገኙትን አትሌቶች ስንመለከት በ1500 ሜትር ሴቶች አትሌት ጉዳፍ ፀጋይ የራሷን የቦታውን የሻምፒዮንሺፕ ክብረ ወሰን በማሻሻል አንደኛ በመሆን አጠናቃለች። ከውድድሩም በኋላ የደጋፊዎች የውድድሩ ምርጥ አትሌት በመሆንም በደጋፊ ድምፅ ተመርጣለች ማለት ነው። በሶስት ሺህ ሜትር የመጀመሪያውን ወርቅ ለኢትዮጵያ ያስገኘችው አትሌት ፍሬወይኒ ሃይሉ ናት። እንግዲ ፍሬወይኒ ሃይሉ በማሸነፍ የወርቅ ሜዳሊያ አግኝታለች። በዚህ ውድድር ላይ አትሌት ብርቄ ሃይሎምም አምስተኛ ደረጃን ይዛ አጠናቃለች ማለት ነው። የብር ሜዳሊያ በአትሌት በርሁ አረጋዊ በሶስት ሺህ ሜትር ሴቶች፣ ወንዶች የፍጻሜ ውድድር ላይ አግኝቷል ማለት ነው። ጃኮቢን ብሪንግስተን ጋር እስከ መጨረሻው እሳት ተጠንካራ ፉክክር ቢያደርግም እንግዲህ በድንቅ ብቃት ላይ በሚገኘው ጃኮብ ኢንገብሪግትሰን ተሸንፎ ሁለተኛ ደረጃን ይዟል። ሌላው የብር ሜዳሊያ የተገኘው በ800 ሜትር ሴቶች ነው በንግስት ጌታቸው አማካኝነት። ሌላኛው ሜዳሊያ ሜዳ ላ በ1500 ሜትር በድርቤ ወልተጂ አማካኝነት ተገናውኗል ተገኝቷል ማለት ነው። እንግዲህ በአጠቃላይ አምስት ሜዳሊያዎች አግኝታለች። በ800 8 ሜትር ስትጠበቅ የነበረው አትሌት ጽጌ ድጉማ እንግዲህ ስድስተኛ ወጥታለች። ያልተጠበቀ ውጤት ነው ማለት ይቻላል። እንግዲህ ከነበረው ከአትሌቶች ተሳታፊ ብዛት አንጻርና ከነበረው የዝግጅት ጊዜ አንጻርም የተገኘ ውጤት ይበል የሚያሰኝ ነው። ይሄ የአትሌቲክስ ልዑካን ቡድን እንግዲህ መጋቢት 16 ቦሌ ዓለም አቀፍ አየር ማረፊያ ሲደርስ የመንግስት ከፍተኛ ባለስልጣናት አቀባበል አድርገውለታል። የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታ አቶ መኪዩ መሐመድ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺስን ሌሎች የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ፣ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ አቶ ዳዊት አስፋውና ሌሎች የኦሎምፒክ ኮሚቴ ስራ አስፈጻሚ ኮሚቴ አባላት፣ የኢትዮጵያ አየር መንገድ አመራሮች፣ ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል ማለት ነው። እንግዲህ ኮማንደር ስለሺስን ስን በአቀባበል ስነ ስርአቱ ላይ የሰጠውን አስተያየት ስንመለከት ይህ ድል በጣም የሞራል ስንቅ ይሆነናል ሲል አስተያየቱን ሰጥቷል። ለቀጣይ በሚኖሩ የዓለም አትሌቲክስ ሻምፒዮና ላይ የተሻለ ውጤት እንድናስመዘግብ አስተዋጽኦ ያደርጋል ሲል ገልጿል። ሌላው በዚህ አቀባበል ላይ በጣም በዋናነት ሲነሳ የነበረው ተመልካቾቻችን የአትሌቲክስ ቡድኑ ከውድድሩ በፊት የማዘውተሪያ ስፍራ ቦታ ተቸግሮ ነበርና እሱ ጉዳይ ላይም ኮማንደር ስለሽን አስተያየቱን ሰጥቷል። ምንድን ያለው ይህን ችግር ለመፍታት ከባህልና ስፖርት ሚኒስቴር ወይም ከመንግስት ጋር በትብብር እየተሰራ እንደሆነ ገልጿል። እንግዲህ ሌላው አስተያየታቸውን የሰጡት በዚህ አቀባበል ስነስርዓት ላይ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴታ አቶ መኪዩ ማህመድ ናቸው። እሳቸው እንዳሉት በድሉ አኩርታችሁናል፣ እንኳን ደስ አላችሁ ሲሉ አስተያየታቸውን ሰጥተዋል። እንግዲህ የስፖርት ማዘውተሪያ ችግሩም እንደሚፈታና ና በአጭር ጊዜ ውስጥ አትሌቶች በሚዘጋጅላቸው የስፖርት ማዘውተሪያ ስፍራ ልምምዳቸውን እንደሚያደርጉም ነው የገለጹት ማለት ነው እንግዲህ ሌላው በዚህ ሻምፒዮና ላይ አቀባበል ስነ ስርዓት ላይ የተገኙት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደጊዮርጊስ ናቸው። በጣም በድሉ የተሰማቸውን ደስታ ገልጸው ከአዲሱ የፌዴሬሽን አስተዳደር ጋር ለአትሌቲክስ እድገት በቅርበት ኦሎምፒክ ኮሚቴው እንደሚሰራም ተናግሯል። ማለት ነው በዚህ ውድድር ላይ የተሳተፉት ሌሎችም የቡድን አባላት እንግዲህ አስተያየታቸውን ሰጥቷል። አትሌቶችን ወክሎ ንግግር ያደረገው አለ በሩ አደጋዊ ለተደረገላቸው አቀባበል ምስጋናውን አቅርቧል። የልዑካን ቡድኑ መሪ የሆኑት ወይዘሮ አበባ ዮሴፍም እንግዲህ በጋራ በተሰራው ከምልመላ ጀምሮ ቡድኑን በስነ ልቦና በአጠቃላይ በማዘጋጀት በተከናወነው ስራ ይሄ ውጤት ሊገኝ ይችላል ሲሉ እንግዲህ አስተያየታቸውን ሰጥቷል። ማለት ነው እንግዲህ በአጠቃላይ የነበረው አቀባበል ይህንን ይመስል ነበረ። ማለት ነው እንግዲህ ኢትዮጵያ በሻምፒዮናው ቅድም እንዳነሳሁት በሁለት ወርቅ፣ በሶስት ብር በድምሩ አምስት ሜዳሊያዎችን በማግኘት እንግዲህ ከዓለም ሶስተኛ ደረጃን ይዛ አጠናቃለች። ማለት ነው በዚያ ስፖርት ስም ለአትሌቲክስ ቡድንም ለኢትዮጵያም የስፖርት አፍቃሪ ለኢትዮጵያ እንዳጠቃላይ እንኳን ደስ አላችሁ ማለት እንወዳለን። ከስፖርት ማዘውተሪያ ስፍራ ጋር ያሉ ችግሮች ተቀርፎ በቀጣይ ኢትዮጵያ በምታሳተፍባቸው አህጉራዊ ዓለም አቀፋዊ መድረኮች ላይ እንግዲህ እነዚህ ችግሮች ተቀርፎ ኢትዮጵያ ከዚህም የተሻለ ከናንጅንጉ የተሻለ ውጤት ታገኛለች ብለን እንግዲህ ተስፋ እናደርጋለን ማለት ነው። ሌላው ከአገር ውስጥ የምንመለከተው ጉዳይ የኢትዮጵያ ብሔራዊ ቡድን ይሆናል። የኢትዮጵያ ብሔራዊ ቡድን እንግዲህ ባሳለፍነው ሳምንት በሀያ ሶስተኛው የፊፋ ዓለም ዋንጫ የአፍሪካ ዞን ማጣሪያ የምድብ አምስተኛና ስድስተኛ ጨዋታውን ከግብጽና ጅቡቲ ብሔራዊ ቡድን ጋር አድርጎ ነበረ። በዚህም ግብጽን በግብጽ ሲሸነፍ በጅቡቲ ጅቡቲን ስድስት ለአንድ በሆነ ሰፊ የግብ ልዩነት አሸንፏል። ከግብጽ ጋር ባሳለፍነው ሳምንት አርብ የነበረው ጨዋታው ለለዜሮ መሸነፉ የሚታወስ ነው። መሐመድ ሳላህ እና ዚዞ ናቸው ግቦቹን ለግብጽ ብሔራዊ ቡድን ያስቆጠሩ። በዚህ ጨዋታ ላይ የኢትዮጵያ ብሔራዊ ቡድን ጥሩ የሚባል እንቅስቃሴ ማድረግ ቢችልም በግል የተሰሩ በተጫዋቾች የግል ስህተቶች የተገኙት እድሎችን የግብጽ ብሔራዊ ቡድን በመጠቀም ግቡን አስቆጥሯል። መልካም የሚባል አበረታች የሚባል እንቅስቃሴ አሳይቷል። በተለይ ተጭኖ የመጫወት ሃይ ፕሬስ ላይ ጥሩ ነበረ። የኢትዮጵያ ብሔራዊ ቡድን ግን እንደተለመደው ከግብ እድል መፍጠርና የግብ እድሎችን ወደ ግብ የመቀየር ነገር ላይ ክፍተት ታይቶበታል። ማለት እንችላለን የኢትዮጵያ ብሔራዊ ቡድን ያም በዚህ ጨዋታ ላይ ተመልክተኗል። ከቀናት በኋላ በሞሮኮ አልጀዲዳ ኤልአብዲ ስቴዲየም በተደረገው ጨዋታ የጅቡቲን ብሔራዊ ቡድን ስድስት ለአንድ አሸንፏል። እንግዲህ ከረጅም ጊዜ በኋላ የኢትዮጵያ ብሔራዊ ቡድን ወደ አሸናፊነት የተመለሰበትን እንዲሁም በዘንድሮ የዓለም ዋንጫ አፍሪካ ዞን ማጣሪያ የመጀመሪያ ድሉን ያስመዘገበበትን ውጤት ማስመዝገብ ችሏል። አቡበከር ናስር እና በረከት ሲሳይ ናቸው ሀትሪክ በመስራት ለቡድኑ ድል ማስመዝገብ አስተዋጽኦ ያደረጉት። ሁለቱም በተመሳሳይ ሁኔታ ሁለቱም ጎሎች በጨዋታና አንዱን ደግሞ በፍጹም ቅጣት ምት ነበረ ያስቆጠሩት። የጅቡቲ ብሔራዊ ቡድን አንድ ጎል አስቆጥሯል። የእሷን ግብ መግባት ያልነበረባት ጎል ነው ማለት ይቻላል። በተከላካይና በበረኛ ድክመት የተቆጠረ ጎል ነው። ያም ሆነ የኢትዮጵያ ብሔራዊ ቡድን ከረጅም ጊዜ በኋላ ሲያሸንፍ በብዙ ጎሎች፣ በግማሽ ደርዘን ግብ በማስቆጠር እንግዲህ መልካም የሚባል ውጤት አስመዝግቧል በስድስት ነጥብ በምድቡ አምስተኛ አራተኛ ደረጃ ላይ ይገኛል ማለት ነው። ከአምስተኛ ወደ አራተኛ ደረጃ ከፍ ብሏል። ይህ ምድብ እንግዲህ የምትመራው ግብጽ ናት፣ በ16 ነጥብ እየመራች ትገኛለች። ኢትዮጵያን ካሸነፈች በኋላ ማክሰኞ ዕለት ከሴራሊዮን በነበራት ጨዋታ አንድ ለዜሮ ማሸነፏ የሚታወስ ነው። ግብጽ ከዛ የምትከተለው ቡርኪና ፋሶና ቡርኪና ፋሶ በ10 ነጥብ ሁለተኛ ደረጃ ላይ ትገኛለች ማለት ነው። እንግዲህ ቡርኪና ፋሶ ጅቡቲን አራት ለአንድ አርብ በነበረው ጨዋታ ማሸነፏ የሚታወስ ነው። ሌሎቹን ደረጃዎች እንግዲህ ሴራ ሊዮን ሶስተኛ ደረጃ ላይ ትገኛለች ማለት ነው። ቀጣይ የማጣሪያ ጨዋታዎች አራት ጨዋታዎች ይቀራሉ በኢትዮጵያ ብሔራዊ ቡድን በኩል እነዚ ጨዋታዎች እንግዲህ ነሐሴ መጨረሻና መስከረም 2018 መጀመሪያ ላይ የሚከናወኑ ይሆናል ማለት ነው። እነዚህን አራት ጨዋታዎች ማሸነፍ የኢትዮጵያ ብሔራዊ ቡድን ከምድቡ እንኳን አንደኛ ሆኖ ቢያልፍ አስረኛ ሀገሩና አህጉሩንቷን ወክሎ በሚደረገው የጥሎ ማለፍ ወይም የፕሌይኦፍ ጨዋታ ላይ የመሳተፍ ዕድሉን ያለመለ ማልማት ነው። እነዚህን ቀሪ እንኳን አራ ጨዋታዎች ቢያሸንፍ ነጥቡን ወደ 18 ነው ከፍ የሚያደርገው ማለት ነው። 18 ነጥብ በሁለተኛነት ጥሩ ምርጡ ሁለተኛ ሆኖ የፕሌይኦፍ ጨዋታ ለማድረግ እንደሚያግዘው ይታመናል ማለት ነው። እንግዲህ ቀጣይ ብሔራዊ ቡድኑ ያሉበትን ያጥቂ መስመር ያሉ ድክመቶችን አርሞ በተለይ ደግሞ በመከላከል ላይ ያሉበትን ድክመቶች አርሞ ፍሰት ያለው ጨዋታ በመጫወት እንግዲህ ቀጣይ የተሻሉ ውጤቶችና የተሻለ ጫወት ወደ ሜዳ ይዞ እንደሚቀርብ ተስፋ እናደርጋለን። አሰልጣኝ መሳይ ተፈሪ ከተሾሙም ቅርብ ጊዜ ነው። በጊዜያዊነት ቡድኑ ቡድን እየመሩ ነበረ። ከዛ በኋላ የአንድ ዓመት ኮንትራት አግኝተው በቋሚነት ቡድኑ እየመሩ ይገኙት። እሳቸውም በቀጣይ ጊዜያት ላይ በሚኖሩ ብሔራዊ ቡድን በሚኖራቸው ጨዋታዎች ላይ የተሻለ ቡድን ይዘው ይቀርባሉ ተብለው ይጠበቃል። እንግዲህ ብሔራዊ ቡድኑ አመርቂ ሊባል ባይችልም ተስፋ ሰጪ የሚባል እንቅስቃሴ ማድረግ ችሏል። እነዛን ካሻሻለ እንግዲህ በቀጣይ በተለያዩ ውድድሮች ላይ ጠንካራ ተፎካካሪ የሚሆንበት እድል ሰፊ ነው ማለት እንችላለን ማለት ነው። ብሔራዊ ቡድኑ እንግዲህ በእነዚህ ጨዋታዎች ላይ ጥሩ የሚባል ውጤት አስመዝግቧል። ወደ አሸናፊነት መመለሱ የኢትዮጵያ ስፖርት አፍቃሪያንን በጣም ያስደሰተ ነበረ። እንግዲህ መሸነፍ በማሸነፍ በእግር ኳስ ውስጥ ያለ ነገር ነው። ወደ ማሸነፍ መመለሱ በጣም መልካም የሚባል ዜና ነው። እንግዲህ በቀጣይ ውድድሮች ላይ እንግዲህ የሚኖረውን ተሳትፎ የምንመለከት ይሆናል። በመጨረሻም ከሀገር ውስጥ የምንመለከተው መረጃ እንግዲህ የኢትዮጵያ ዋንጫን ይሆናል። የኢትዮጵያ ዋንጫ መርሃ ግብር እንግዲህ ቅዳሜና እሁድ የሚደረግ ይሆናል። የሩብ ፍጻሜ መርሃ ግብሮቹ እንግዲህ በሐዋሳ ከተማ ነው የሚከናወኑት። በዚሁ መሰረት ነገ ባህር ዳር ከተማ ከሸገር ከተማ ከቀኑ ሰባት ሰዓት ላይ ጨዋታቸውን ያደርጋሉ። በዚሁ ዕለት ከቀኑ ዘጠኝ ሰዓት ላይ ሲዳማ ቡናና አዲጋ ውሳና ጨዋታቸውን የሚያደርጉ ይሆናል። ይህ መራ ግብር ውድም ቀጥሎ ሲሄድ ሲውል መቻልና የኢትዮጵያ መድን የሚያደርጉ ጨዋታ ይጠበቃል። ይህ ጨዋታ ከቀኑ ሰባት ሰዓት ላይ በሐዋሳ ስቴዲየም የሚደረግ ይሆናል ማለት ነው። እንግዲህ ኢትዮጵያ መድን በዘንድሮ ፕሪሜር ሊግ ሊጉን እየመራ ይገኛል። ጥሩ ግስጋሴም እያደረገ ይገኛል። መቻል በውድድር አመቱ አጋማሽ ማብቂያ ላይ ጥሩ ውጤት ሲያስመዘግብ ነበር የተጠናቀቀው። እንግዲህ እነዚህ ቡድኖች ወደ ግማሽ ፍጻሜ ለመግባት የሚያደርጉት ጨዋታ ተጠባቂ ነው። ሌላኛው ጨዋታ ያም ነው የኢትዮጵያ ዋንጫ ፍጻሜ ተፋላሚ ላተ ድቻ ኳሳ ከተማ ጋር ከቀኑ ዘጠኝ ሰዓት ላይ ጨዋታውን ከቀኑ ዘጠኝ ሰዓት ከሰላሳ ጨዋታውን የሚያደርግ ይሆናል ማለት ነው። ኢትዮጵያን ዋንጫ የሚያሸንፈው ቡድን እንግዲህ በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል ማለት ነው። በ1937 ዓ.ም የተጀመረው የኢትዮጵያ ዋንጫ ውድድር እንግዲህ አንጋፋ የሚባል የጥሎ ማለፍ ውድድር ነው ማለት እንችላለን፣ ማለት ነው። ኢትዮጵያ ቡና ነበር የወቅቱ የኢትዮጵያ ዋንጫ አሸናፊ፣ በሁለተኛው ዙር እንግዲህ ቀድሞ ከውድድሩ መሰናበቱ የሚታወስ ነው። እንግዲህ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ መወያ ርዕሰ ጉዳይ እናልፋለን። አሁንም ከዚያ ስፖርት ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው የጣሊያን ሴሪያ የዋንጫ ፉክክር ይሆናል። እንግዲህ የጣሊያን ሴሪያ የሶስትዮሽ የዋንጫ ፉክክር በኢንተር ሚላን ናፖሊና አትላንታ መካከል እየተደረገ ይገኛል። በጣም አጓጊ የሚባል የዋንጫ ፉክክር እየተደረገ ነው። እስካሁን የ29 ሳምንት ጨዋታዎች ተደርገዋል። በእነዚህም በጣም ተመጣጣኝ ፉክክር የሚባል የዋንጫ ፉክክር እየተመለከትን እንገኛለን። በቅርብ ዓመታት ውስጥ በጣሊያን ሴሪያ ውስጥ እንደዚህ አይነት የዋንጫ ፉክክር ታይቶ አይታወቅም። ከዚህ ቀደም በኢዜአ ስፖርት እንዳነሳ ነው የጣሊያን እግር ኳስ የወርቃማው ዘመን ወይም ደግሞ ጎልደን ኤጅ የሚባለው እንደ አውሮፓያን አቆጣጠር በ1990ዎቹና በ2000 ሚሊኒየም በፈረንጆች ሚሊኒየም መግቢያ ላይ የነበረው ደማቅ ጊዜ የነበረ። ከዛ በኋላ የጣሊያን እግር ኳስ በአህጉሩም ደረጃ በዶሚስቲክ ሊግም ደረጃ በጣም የተቀዛቀዘ እንቅስቃሴ ነበር ሲያደርግ የነበረው። ባለፉት ሶስት አራት ዓመታት በጣም ጠንካራ ፉክክር እየተደረገ ይገኛል በጣሊያን ሴሪአም ዘንድሮ ይህንን እየተመለከትን እንገኛለን እንግዲህ እስካሁን 29ኛ ሳምንት 29 ሳምንት ጨዋታዎች ተደርጓል እስካሁን ያለውን ውጤት ስንመለከት እንግዲህ ኢንተር ሚላን በ64 ነጥብ እየመራ ይገኛል ናፖሊ በ61 ነጥብ ይከተላል አትላንታ በ58 ነጥብ ሦስተኛ ደረጃ ላይ ይገኛል ማለት ነው ኢንተር ሚላን የአምናው የሊጎ አሸናፊ ነው ናፖሊ ደግሞ ከሁለት ዓመት በፊት የነበረው የሊጉ አሸናፊ ነው። አትላንታ ባለፉት ጥቂት አመታት በጣሊያን እግር ኳስ ውስጥ አዝናኝ ጨዋታ በማሳየት በጣም ትልቁ ቡድኖች እየፈተነ የሚገኝ ጠንካራ ቡድን ነው። በጃምፔሮ ጋስፔሬን እየሰለጠነ የሚገኘው አትላንታ ማለት ነው። በዘንድሮም የውድድር አመት እንግዲህ አንደኛና ሁለተኛ ላይ የሚገኙትን ኢንተር ሚላን እና ናፖሊን በቅርብ ርቀት እየተከተላቸው ይገኛል ማለት ነው። ባለፈውም አመት በኤውሮፓ ሊግ ባየር ሊቨርኩሰን በፍጻሜው ሶስት ለዜሮ አሸንፏል። በዛ ጨዋታ ላይ አደሙ ላልኩ ማን ነበር ናይጄሪያ የፊት መስመር የፊት መስመር ሰላፊ ሶስት ግቦችን በማስቆጠር አትሪክ የሰራው ማለት ነው። እንግዲህ አትላንታ በዘንድሮ ውድድር ዓመት በአውሮፓ ጥሩ እንቅስቃሴ እያደረገ ይገኛል። በእንግሊዝ በጣሊያን ሴሪያም ጥሩ እንቅስቃሴ እያደረገ የሚገኝ ቡድን ነው ማለት እንችላለን። ኢንተር ሚላን እስካሁን የሊጉ መሪ ኢንተር ሚላን እስካሁን በሊጉ ባደረጋቸው ጨዋታዎች አስራ ዘጠኝ ጊዜ ሲያሸንፍ፣ ሶስት ጊዜ ተሸንፏል። ሰባት ጊዜ አቻ ወጥቷል ማለት ነው ስልሳ አምስት ጎሎችን ሲያስቆጥር ሀያ አምስት ሀያ ሰባት ጎሎችን አስተናግዷል ማለት ነው። ሊጉን እየመራ ይገኛል። በዘንድሮ የኢንተር ሚላን ስኬታማ የውድድር ዓመት ውስጥ ቁልፍ ሚና እየተወጣ ከሚገኘው ተጫዋች አንዱ ላውታሮ ማርቲኔዝ ነው። ላውታሮ ማርቲኔዝ በዘንድሮ በጣም ድንቅ ብቃት ላይ ይገኛል። ቡድኑ በአውሮፓ ሻምፒዮንስ ሊግ በጣሊያን ሴሪያም እያደረገ ያለው መልካም የሚባል እንቅስቃሴ ውስጥ ግቦችን በማስቆጠር ቡድኑን በመምራት ድንቅ እንቅስቃሴ በማድረግ ላይ ይገኛል ማለት ነው። ኒኮሎ ባሬላም የአማካይ ክፍሉም ሚዛን በመጠበቅ ድንቅ እንቅስቃሴ እያሳየ ይገኛል። የሰላሳ አምስት አመቱ ኦስትሪያ የፊት መስመር ተጫዋች ማርኮ አርናቶቪች እንግዲህ ቡድኑን ከተቀላቀለ በኋላ ግብ በማስቆጠር ለኢንተር ሚላን የዘንድሮ አመት መልካም እንቅስቃሴ ጥሩ አስተዋጽኦ እያደረገ ይገኛል ማለት ነው። ተከታዩን ናፖሊ ያለውን ቁጥራዊ መረጃ ስንመለከት ናፖሊ እስካሁን ባደረጋቸው ያዘጠኝ ጨዋታዎች 18 ጊዜ ድል ሲቀናው አራት ጊዜ ተሸንፏል ሰባት ጊዜ ደግሞ ነጥብ ተጋርቷል ማለት ነው። አርባ አምስት ግቦችን ያስቆጠረው በእነዚያ ያዘጠኝ ጨዋታዎች 23 ግቦችን ተቆጥሮበታል ማለት ነው። ናፖሊ ብዙ ከአትላንታና ከኢንተር ሚላን አንጻር ያስቆጠራቸው ግቦች አነስ እያሉ ናቸው ማለት እንችላለን። በናፖሊ የዘንድሮ ግስጋሴ ውስጥ ጥሩ አስተዋጽኦ ያደረጉ ካሉ ተጫዋቾች መካከል የ28 ዓመቱ ስኮትላንዳዊ ስኮት ማክቲሚናይ ይገኝበታል። ስኮት ማክቲሚናይ እንግዲህ በክረምቱ የተጫዋቾች ዙር መስኮት ከማንቸስተር ዩናይትድ ነበረ ናፖሊ የተቀላቀለው እንግዲህ አንቶኒዮ ኮንቴ ካስፈረማቸው ቁልፍ ፈራሚዎች አንዱ ነው ማለት እንችላለን። በዘንድሮ ውድድር ዓመት መሀል ክፍሉም በሚገባ በመምራት ግቦችን በማስቆጠር አንቶኒ ኮንቴ ለሚፈልጉት የጨዋታ ፍልስፍና በሚገባ የሚመች መሆኑን ያሳየበት ነው። በናፖሊ በዘንድሮ የዋንጫ ፉክክር ግስጋሴ ውስጥም በጣም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ሌላው በናፖሊ ጥሩ እንቅስቃሴ እያደረገ የሚገኘው ፊሊፕ ቢሊንግ የተሰኘው እንግሊዛዊ ተጫዋች ነው። ይህም ተጫዋች ከእንግሊዙ ቦርን ማውዝ ነበረ በክረምቱ ተጫዋቾች የዝውር መስኮት ወደ ናፖሊ ያመራው ማለት ነው። ይህም ተጫዋች ጥሩ እንቅስቃሴ በማድረግ ላይ ይገኛል። እንግዲህ ናፖሊ ባለፈው ዓመት ከካቻምና ዋንጫውን ከበላ በኋላ በባለፈው ዓመት በጣም መጥፎ የሚባል እንቅስቃሴ ነበር ያደረገው። አስረኛ ደረጃ ይዞ ነበረ ዋንጫ ከበላበት ዓመት በኋላ ያጠናቀቀው። ዘንድሮ ግን በአንቶኒዮ ኮንቴ እየተመራ ክረምት ላይ ነበረ እኛ አሰልጣኝ የመጡት ጥሩ እንቅስቃሴ እያደረገ ይገኛል። የናፖሊ ክለብ ማለት ነው። እንግዲህ ስኮት ማክቶሚናና የፊሊፕ ብሊንግ ጥሩ አስተዋጽኦ እያደረጉ ይገኛሉ። ሌላው የምንመለከተው ቡድን አትላንታ ነው። አትላንታ እንግዲህ እስካሁን ባደረጋቸው 19 29 ጨዋታዎች 17 ጊዜ ሲያሸንፍ አምስት ጊዜ ተሸንፏል፣ 7 ጊዜ አቻ ተለይቷል። 63 ጎሎችን ሲያስቆጥር 28 ጎሎችን አስቆጥሯል ማለት ነው እንግዲህ አትላንታ በጣም በእነዚህ ጣሊያን ሴራ በዘንድሮ ግስጋሴ በባለፉት አመታትም ግስጋሴ ውስጥ በጣም ግብ የሚያስቆጥር ፊት መስመሩ አስፈሪ የሚባል ተጫዋቾች ያሉበት ስብስብ ነው ማለት እንችላለን። ማለት ነው በዘንድሮ የውድድር ዓመት የጣሊያን ሴሪያ ኮከብ አግቢነት የሚመራው የጣሊያንና አርጀንቲና ጥምር ዜግነት ያለው ማቴያ ሬትጉይ ነው። ይሄ ተጫዋች እንግዲህ በጣም ድንቅ እንቅስቃሴ ያደረገ ይገኛል። በዘንድሮ የስኩዴቶ ውድድር ላይ እንግዲህ ሀያ ሁለት ጎሎችን በማስቆጠር የጣሊያን ሴሪያን የከፍተኛ ግብ አስቆጣሪነት እየመራ ይገኛል ማለት ነው እንግዲህ ማርከስ ቱራም ይከተሉታል። ይሁንና ማቴሪያል በዚሁ ከቀጠለ የዘንድሮ የጣሊያን ሴራ ከፍተኛ ግብ አስቆጣሪ ሆኖ የማይጨርስበት ምንም ምክንያት የለም ማለት እንችላለን። በእነዚህ ሶስት ቡድኖች መካከል እየተደረገ ያለው የዋንጫ ፉክክር በጣም የዓለምን ቀልብ፣ የአውሮፓን ቀልቡላ የሳበ ነው ማለት እንችላለን። ጣሊያን እግር ኳስ እድገትም የጣሊያንን እግር ኳስም ለማስተዋወቅ ፕሮሞሽንም ለመስራት በጣም ጠቃሚ ነው ተብሎ ነው የሚወሰደው። እንግዲህ ዘንድሮ ጣሊያንና ስፔን እስካሁን ውሳ ድረስ በቡድኖቹ መካከል ያለው የነጥብ ልዩነት ጠባብ ነው። ስፔን ላሊጋን ብንመለከት በባርሴሎና በአትሌቲኮ ማድሪድና በሪያል ማድሪድ መካከል ያለው የነጥብ ልዩነት በጣም ውስን ነው። በመሪው በጣሊያን ሴሪያ ያለውን ስንመለከት በመሪው ኢንተር ሚላንና በናፖሊ መካከል የሶስት ነጥብ ልዩነት ነው ያለው። በአጠቃላይ ከአንድ እስከ ሶስት ባሉ ቡድኖች መካከል ያለው የነጥብ ልዩነት ስድስት ነው። ቀጣይ ዘጠኝ የጣሊያን ሴሪያ መርሃ ግብሮች ይደረጋሉ። እነዚህ ሀያ ሰባት ነጥብ የሚገኝባቸው የጣሊያን ሴሪያ መርሃ ግብሮች ናቸው። በእነዚህ መርሃ ግብሮች ላይ እንግዲህ ውጤቶች ሊገለባበጡ ይችላሉ። እንግዲህ ኢንተር ሚላንም ውጤት አስጠብቆ ሊሄድ ይችላል። ናፖሊ ሊመራ ይችላል። አትላንታም ከኋላ የሊጉ መሪ ሆኖ ሊደርስ የሚችልበት እድልም አለ ማለት ነው። እንግዲህ በጣም አጓጊ የሆነው የጣሊያን ሴሪያ እንግዲህ በዚህ ሳምንት ከዓለም አቀፍ የብሔራዊ ቡድን ጨዋታዎች የወዳጅነትም የውድድርም ጨዋታዎች በኋላ ይመለሳል። በሰላሳ አምስተኛ በሰላሳኛ ሳምንት መርሃግብር ማለት ነው። እነዚህ መርሃግብሮች ስንመለከት ሶስቱ ቁንጮ የዋንጫ ተፎካካሪዎች እንግዲህ ወሳኝ የጣሊያን ሴራ ጨዋታዎችን የሚያደርጉት የፊታችን እሁድ ይሆናል። እንግዲህ የሊጉ መሪ ኢንተር ሚላን ከኡዲንዜ ምሽት አንድ ሰዓት ላይ ጨዋታውን ያደርጋል። ናፖሊ በሜዳው ዲያጓርማንዶ ማራዶና ስቴዲየም ከምሽቱ 3፡45 ላይ ሲ ሚላን የሚያስተናግድበት ጨዋታ በጣም የሚጠበቅ ጨዋታ ነው ማለት እንችላለን። ለናፖሊ በዋንጫው ፉክክር ለመቀጠሉ ትልቅ አስተዋጽኦ የሚያደርግ ጨዋታ ነው ማለት እንችላለን። በዚህ ዕለት ከሁለቱ ክለቦች አስቀድሞ አትላንታ ከሜዳ ውጭ ፊዮረንቲናን ከቀኑ አስር ሰዓት ላይ ይገጥማል ማለት ነው። እነዚህ ቡኖች የሚያደረጓቸው ጨዋታዎች እንግዲህ በዋንጫ ፉክክሩ ላይ በጣም ወሳኝ እና ጉልህ ሚና ያላቸው ናቸው ተብሎ የሚጠበቅ ነው ማለት ነው። በዘንድሮ የውድድር ዓመት እንግዲህ የተመለከትነው ያለ የጣሊያን ሴሪያ ውድድር በጣም አስደናቂ የሚባል ነው ማለት እንችላለን። ተመልካቾቻችን ከሀገር ውስጥም ከውጭ የሚያነሳናቸው ርዕሰ ጉዳዮች ሰኞ ሰኞ በመደበኛነት በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት እንመለስባቸዋለን። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራማችን ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት